ጤና ይስጥልኝ። የተወደዳችሁና የተከበራችሁ የኢትዮኒስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይረስ እነው። አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። በቅድሚያ አማረስ ዜናዎችን አስቀድማለሁ። ከኢትዮኒስ መረጃዎች ጋር አብራችሁ እንድትቆይ ግብዣችን ነው። የአገዛዙ ጦር ሰሜን እዝ ጊዜያዊ ማዘዣውን በአማራ ክልል ጎንደር ቀጠና አድርገው እንደገና መቋቋሙ ተሰማም። አገዛዙ የጀራላ ቦታ አደሰን ግምገማ ተከትሎ ከፍተኛ ቁጥር ያለው ተጨማሪ ጦር ወደ አማራ ክልል እያስገባ መሆኑ የታወቀ ሲሆን በቀጣይ ቀናትም የመጨረሻ ያለውን ወታደራዊ ዘመቻ ሊያደርግ መዘጋጀቱን የመረጃ ምንጮች ተናግረዋል። በሌላ በኩል አገዛዙ የኦሮሚያ ክልል ልዩ ፖሊስን በመከላከያ ዩኒፎርም ወደ ወሎ አስገብቷል ተብሏል። በቀዳሚነት በዝርዝር እናየዋለን። በምስራቅ ጉራጌ ዞን ታጣቂዎች አራት ሰዎችን መግደላቸው ተሰማም ታጣቂዎቹ በፈጸሙት ጥቃት አጠቃላይ የሞቱ ሰዎች አራት ናቸው የተባለ ሲሆን አስር ሰዎችን ደግሞ አግተው ወስደዋል። እነዚህ ታጣቂዎች የመጡት ከኦሮሚያ ክልል ነው ተብሏል። በዝርዝር እናየዋለን። የመንግስታቱ ድርጅት የምግብ መርሃ ግብር በኢትዮጵያ የሚገኙ ስደተኞች የረሃብ አደጋ ላይ መውደቃቸውን ይፋረገም ድርጅቱ የረሃብ አደጋ የጨምረው በገንዘብ እጥረት ምክንያት መሆኑና የክፍፍሉን ለመቀነስ በመገደዱ ነው ብሏል። አሁን ላይ በኢትዮጵያ ያለውን አጠቃላይ እርዳታ ያላቆም ስድስት ወራት ብቻ ቀርተውኛል ነው ያለው። በዝርዝር እንመለከታለን። ቬንዙዌላዊቷ ፖለቲከኛ ማሪያ ኮሪና ማቻዶ የዘንድሮ የሰላም ኖቤል ሽልማት አሸናፊ ሆነዋል። የቬንዙዌላ ተቃዋሚ ፓርቲ መሪ የሆኑት ማሪያ ኮሪና ማቻዶ በሀገራቸው ዲሞክራሲያዊ መብቶችን በማቀንቀናቸውና ሀገራቸው ወደ ዲሞክራሲ ሽግግር እንድታደርግ በመታገላቸው የዚህ ዓመት የኖቤል ሽልማት ማሸነፋቸውን ኮሚቴ ይፋ የአሜሪካው ፕሬዚዳንት ትራምፕ ጉዳይ ደግሞ አነጋጋሪ ሆኗል። በዝርዝር ነው ያለን። እስራኤል መንግስት የተኩስ አቁምና ታጋቾችን የማስለቀቅ እንዲሁም እስረኞችም ወደ መፍታት የሚመራውን የጋዛ ስምምነት የመጀመሪያ ምዕራፍን አጽድቋል። እስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዓርብ ዕለት በኤክስ ገጻቸው ላይ መንግስት አሁን ሁሉንም ታጋቾች በሕይወት ያሉትና የሞቱትን የሚፈታበት ማዕቀብ አጽድቋል ሲሉ ተናግረዋል። የእስራኤል ጦርም 53 በመቶ ጋዛን ወደሚቆጣጠርበት መስመር ይመጣል ተብሏል። አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቁት ያውላችሁ። የአገዛዙ ጦር ሰሜን እዝ ጊዜያዊ ማዘዣውን በአማራ ክልል ጎንደር ቀጠና አድርገው እንደገና መቋቋሙ ተሰማም። አገዛዙ የጀራላዋው ታደሰ ግምገማን ተከትሎ ከፍተኛ ቁጥር ያለው ተጨማሪ ጦር ወደ አማራ ክልል እያስገባ መሆኑ ሲታወቅ በቀጣይ ቀናትም የመጨረሻ ያለውን ወታደራዊ ዘመቻ ሊያደርግ መዘጋጀቱን የመረጃ ምንጮች ይፋ አድርገዋል። በሌላ በኩል አገዛዙ የኦሮሚያ ክልል ልዩ ፖሊስ መከላከያ ኢንፎርምን አስለብሰው ወደ ወሎ አስገብቷል ተብሏል። በ2013 ዓ ም በትግራይ ክልል ተቀስቅሶ በነበረው ጦርነት ሙሉ ለሙሉ ተመትቶ እየ እንደፈረሰ የሚታወቀው የአገዛዙ መከላከያ የሰሜን እዝ እንደገና መቋቋም ተሰምቷል። ስለ ጉዳዩ የሚያውቁ የቲዩኒስ የመረጃ ምንጮች ሰሜን እዝ ጊዜያዊ ማዘዣው ስፍራውን አማራ ክልል አድርጎ ተቋቁሟል ብለዋል። ከተለያዩ ነባሪ የአገሪቱ ጦር እዞች በተውጣጡ ኮሮችና ትጥቆች እንዲሁም በተጨማሪ አዳዲስ ተመራቂ የሰራዊት አባላት ተራሽቶ እንደገና ተቋቁሟል የተባለው ሰሜን እዝ ጊዜያዊ ማዘዣ ጦር ሰፈሩን በአማራ ክልል ሰሜን ጎንደር ዞን ደባር ከተማ አድርጓል ሲሉ ነው የመረጃ ምንጮች ጨምሮ የተናገሩትም ባለፈው ጥቂት ቀናት ደግሞ እንደገና የተቋቋመው ሰሜን እዝ ሰራዊቱ ከባህር ዳርና ጎንደር አቅጣጫ ወደ ደባርቅ በከፍተኛ ቁጥር እየተጓጓዘ መሆኑ ምንጮች አክሎ ተናግሯል። ከፍተኛ ቁጥር ያለው ጦር ወደ ደባርቅ አቅጣጫ ከሙሉ ትጥቅና ለቀና ሲጓጓዝ ተመልክቻለው። ሌላው ጦርነት የተቀሰቀሰ ነው የሚመስለው ዘግቼ ሳጠያይቅ ሰሜን እዝ ደባርቅ ከተማ ጦር ሰፈር አበጅቶ ነው አሉ ሲል አንድ የአምባ ጊዮርጊስ ከተማ ኗሪ የመንግስት ሰራተኛ ለኢትዮኒስ ተናግሯል። የአገዛዙ መከላከያ ሰሜን እዝ እንደገና ሲቋቋም ጊዜያዊ ማዘዣውን ደባርቆኖ በሂደት ወደ ትግራይ ክልል የሚገባ መሆኑን ኢትዮኒስ ከመረጃ ምንጮች አረጋግጣለች። በጎንደር ቀጠና ዋና ማዘዣውን አዘዞ ያደረገው የአገዛዙ መከላከያ ሰሜን ምዕራብ እዝ የሚገኝ ሲሆን፣ እንደገና የተቋቋመው ሰሜን እዝ የወደፊት ዋና ስምሪቱ ትግራይ ይሆናል ተብሏል። አገዛዙ ከቀናት በፊት በሰሜን ወሎ ዞን ሐራ ከተማ ላይ አስራ አንደኛ እዝ ማቋ ማቋቋም መዘገባችን የሚታወስ ነው። የአዲሱ እዝ ክፍለ ጦሮችም ትላንት ጀምረው ወደ መርሳ ከተማ መግባታቸውን ነዋሪዎች አረጋግጠዋል። የአገዛዙ ጦር ከአስር ቀናት በኋላ የሀብረ ወረዳ የብልጽግና አመራሮችን ይዞ ወደ መርሳ ከተማ ሲገባ የፋን ኃይሎች ከተማ ውስጥ ውጊያ የማድረግ እቅድ የለንም በሚል ከተማዋን ለቀው መውጣታቸውን ምንም ውጊያ አልነበረም ብለን የመርሳ ከተማ የኢትዮኒስ የመረጃ ምንጮች። ሆኖም በአካባቢው ጊራናና ውርጌሳ አካባቢዎች በአገዛዝ ጦርና ፋኖ ሃይሎች መካከል በቡድን መሣሪያዎች የታገዘ ውጊያ መቀጠሉን የፋኑ የመረጃ ምንጮች ለኢትዮኒስ ተናግረዋል። በተለይም በውርጌሳ ከተማ ዙሪያ የአገዛዝ ጦር ተራራማ አካባቢዎችን ለመቆጣጠር ተኩስ መክፈቱን ተከትሎም ከባድ ውጊያ ተደርጓል ያሉት የመረጃ ምንጮች ዛሬ የአገዛዙ ጦር ማፈግፈጉን ተከትለው ውጊያው ረገብ ማለቱን ማክለው ተናግረዋል። ይህ በእንዲህ እንዳለ አገዛዙ በመከላከያ ዩኒፎርም የኦሮሚያ ፖሊስን ወደ አማራ ክልል ወሎ ቀጠና በተለይ ሙርጌሳ፣ ደላንታና ኩታበር ማስገባቱን አረጋግጠናል ሲሉ የፋኑ የመረጃ ምንጮች ተናግረዋል። አገዛዙ ወለጋ አካባቢ ከምዕራብ እዝ ጋራ ሆነው የኦሮሞ ነጻነት ጦርን በጸረ ሽምቅ ተዋጊነት የተሻለ ልምድ አላቸው ያላቸውን የኦሮሚያ ልዩ ፖሊስ አባላትን ነው በብዛት ወደ ወሎ ቀጠና ከሰሞኑ አስገብተው አልተባለም። ይህ ሆነው ከሁለት ሳምንት በፊት የአገዛዙ ጦር ምክትል ኤታማዦር ሹም ጀነራል አበባው ታደሰ በአማራ ክልል ሁሉም ቀጠናዎች ማለትም በደብረ ብርሃን፣ ኮምቦልቻ፣ ጎንደርና ባህርዳር ከተሞቹ መገኘት የጦር አዛዦቻቸውና የፖሊስ ኮሚሽነሮች እንዲሁም ከፍተኛ የብልጽግና አመራሮች ያሳተፈ ግምገማ አድርገው ከተመለሱ በኋላ ሲል የመረጃ ምንጮች

አገዛዙ ባለፉት ቀናት በተከታታይ ከአፋር ክልል ወደ ወልዲያ ሐራም ከኦሮሚያ ክልል በያዳማ ናዝሬት ወደ ምንጃር፣ ከአዲስ አበባ በደብረ ብርሃን በኩል፣ ከአዲስ አበባ በደጀን ወደ ጎጃም፣ እንዲሁም ከወለጋ በቡሬና ከአሶሳ በመተከል በኩል ከፍተኛ ቁጥር ያለው የአገዛዙ ሰራዊት ወደ አማራ ክልል እያስገባ እንደሚገኝ ለማወቅ ተችሏል። በተለይም በወለጋ ቀጠና የነበረው የአገዛዝ ጦር ምራብ ዝና ምራብ ሸዋና አሰላሌ የነበረው ስድስተኛ እዝ በከፍተኛ ቁጥር ወደ አማራ ክል መግባቱን የመረጃ ምንጮች አረጋግጠዋል። ይሄ ከፍተኛ ቁጥር ያለው የአገዛዝ ጦር እንዲገባ ያደረገውም አገዛዙ በቀጣይ ቀናት የመጨረሻ ያለውን አዲስ ወታደራዊ ዘመቻ በአማራ ክልል ለመክፈት መሆኑን ነው የመረጃ ምንጮች አክሎ የተናገሩት። ጀነራል አባው ታደሰ በክልሉ እየተዘዋወረ ሲገመግም ደጋግሞ ቶሎን ጨርስ፣ ሌላ ግዳጅ አለብን ይል ነበር ያሉ የአንድ የኢትዮኒስ የመረጃ ምንጭ የመጨረሻ በተባለው ዘመቻ ከውጊያ ጎን ለጎን ሚኒሻ እና ሰላም አስከባሪ ስልጣን በስፋት ለመስጠት ታቅዷል ብለዋል። ጀነራል አባው ታደሰ በክልሉ እየተዘዋወረ ሲገመግም ደጋግሞ ቶሎን ጨርስ፣ ሌላ ግዳጅ አለብን ይል ነበር ያሉ አንድ ዩኒስ የመረጃ ምንጭ መንጭ የመጨረሻ በተባለው ዘመቻ ከውጊያ ጎን ለጎን ሚኒሻና ሰላም አስከባሪ ስልጠና በስፋት ለመስጠት ታቅዷል ተብሏል። በአገዛዙ በኩል ከዚህ ቀደም በተደጋጋሚ ዘመቻ ማዕበል የተሰኘውን ጨምሮ በርካታ ጊዜ የቀጠሮ ዘመቻዎች መደረጋቸው የሚታወቅ ሲሆን ዘመቻዎቹ ግን ተጨባጭ ለውጥ አለማምጣታቸው በተግባር የታየው ጉዳይ ሆኗል። በሌላ በኩል በኮረምና ለማጣ ቀጠናዎች በአገዛዙ ጦርና በትግራይ ኃይሎች መካከል የእንቅስቃሴ ክልከላ መታየቱን የመረጃ ምንጮች ተናግሯል መስከረም 292018 ዓ.ም አገዛዝ ጦር ከአላማጣ ተነስቶ ወደ ቆቦ ሆርማት ካምፕ በሚንቀሳቀስበት ጊዜ ዋጃ ከተማ ኬላ የጣሉት የትግራይ ኃይሎች አናሳልፍ ማለታቸውን ተከትሎ የአገዛዝ ጦር ወደ መጣበት ለመመለስ መገደዱን የመረጃ ምንጮች ተናግሯል። የአገዛዝ ጦር በትግራይ ታጣቂዎች ኬላ ላይ እንዲቆም ሲደረግ ከፍተኛ አለመግባባት ተፈጥሮ ውጥረት ነበር ያሉት የመረጃ ምንጮች፣ ሆኖም በአገዛዝ ጦር በኩል ኃላፊዎቹ መልክ ከተለዋወጡ በኋላ ወደ አላማጣ ተመልሷል ብሏል። ሆኖም ዛሬ መስከረም 3 2018 በተመሳሳይ ከአላማጣ የተነሳ የአገዛዝ ጦር የዋጃ ኬላ ተነስቶለት ወደ ቆ ቆቦ ማለፉን አረጋግጠናል ሲሉን የመረጃ ምንጮች ተናገሩትም በተያያዘም በኮረም ከተማ ትምህርት ቤት ካምፕ ያደረጉ የትግራይ ኃይሎች ትላንት ምሽት ከካምፕ እንዳይወጡ በአገዛዙ መከላከያ ክልከላ እንደተደረገባቸው የከተማ የመረጃ ምንጮች ነግረውናል ባላማጣና ኮረም ቀጠናዎች ከሰሞኑ በአገዛዙ ጦርና በትግራይ ኃይሎች መካከል በተደጋጋሚ በእንቅስቃሴያቸው ወቅት አንዳቸው ሌላኛውን በተለየ የመመልከት ሁኔታዎች ማየታቸውን ነዋሪዎች ተናገሩት በምስራቅ ጉራጌ ዞን ታጣቂዎች አራት ሰዎችን ገደሉ። እኒህ ከኦሮሚያ ክልል የመጡ ታጣቂዎች ከገደሏቸው አራት ሰዎች በተጨማሪ አስር ሰዎችን አግተው ወስደዋል። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ሶዶ ወረዳ ታጣቂዎች ትላንት በከፈቱ ጥቃት አራት ሰዎችን መገደላቸውን ነዋሪዎች ተናግረዋል። ነዋሪዎቹ ከአጉራባቸው የኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን የተሻገሩ ናቸው ያሏቸው ታጣቂዎች ጥቃቱን ያደረሱት ሚካኤል ቀበሌ ሰመሮ በተባለ መንደር ከምሽቱ 12 ሰዓት አካባቢ ነው ተብሏል። ታጣቂዎቹ እየተኮሱ መንደሩ መከበባቸውን ለዶይቼ ቬለ የተናገሩት ሶስት የመንደሩ ነዋሪዎች አራት አርሶ አደሮችን ከቤት ማውጣት በጥይት ደብድበው ገድሏል። የተቀረው ነዋሪ ተደናግጦ ከመንደሩ መሸሽ ሲጀምር 15 የመኖሪያ ጎጆዎችን በእሳት አቃጥለዋል ብሏል። ማምለጥ ያልቻሉ ሴቶችና ሕፃናት ጨምሮ 10 ሰዎችን አግተው ወስደዋልም ብሏል። ዛሬ አርብ ቀብር ላይ የአራቱ አስክሬን መቅበራቸውን የተናገሩት ነዋሪዎቹ በታጣቂዎቹ ታግተው የተወሰዱት ሰዎች እስካሁን በሕይወት ስለመኖር አለመኖራቸው የሚያውቁት ነገር እንደሌለም አስረድተዋል። ዶቸቬሌ ታጣቂዎቹን ጥቃት አስመልክቶ የምስራቅ ጉራጌ ዞንና የማዕከላዊ ኢትዮጵያ ክልል የሰላምና ጸጥታ ቢሮ ኃላፊዎችን ለማነጋገር ጥረት አድርጌ አልተሳካልኝም ብሏል። ያም ሆኖ የማዕከላዊ ኢትዮጵያ ክልል ከኦሮሚያ ክልል በሚጎራበትባቸው የጉራጌዞን አዋሳኛ አዋሳኝ አካባቢዎች የጸጥታ ጥበቃ ስራዎችን በመገምገም ላይ ይገኛሉ ሲል ያገዛዙ የማዕከላዊ ኢትዮጵያ ክልል የሰላምና ጸጥታ ቢሮ በፌስቡክ ገጹ ላይ አስፍሯል። የመንግስታቱ ድርጅት የምግብ ምራ ግብር በኢትዮጵያ የሚገኙ ስደተኞች ረሃብ አደጋ ላይ ማውደቃቸውን ይፋረገም። ድርጅቱ የረሃብ አደጋው የመጨመረው በገንዘብ እጥረት ምክንያት የምግብ ክፍፍሉ ለመቀነስ በመገደዴ ነው ብሏል። በጥቅምት ወር የዓለም ምግብ ፕሮግራም በኢትዮጵያ በ27 መጠለያ ጣቢያዎች ለሚገኙ 7800 ስደተኞች 60 በመቶ የነበረውን የምግብ ክፍፍል ወይም ሬሽን ወደ 40 በመቶ ዝቅ እንደሚያደርግ መገደዱን ያስታወቀው ይህም ማለት እያንዳንድ ሰው የሚያገኘው የምግብ እርዳታ በቀን ከአንድ ሺህ ካሎሪ በታች ይሆናል ብሏል። ከጎረቤት ሀገራት ከሱዳንና ደቡብ ሱዳን ግጭቶች ሸሽተው የመጡ ሰባ ሺህ የሚሆኑ አዳዲስ ስደተኞች ብቻ በሚቀጥሉት ስድስት ወራት ሙሉ ራሽን ያገኛሉ ብሏል። አዲስ በሚገቡ ስደተኞች ረሃብና ከፍተኛ የተመጣጠነ ምግብ እጥረት ምጣኔ ከፍተኛ ነው ብሏል ድርጅቱ። የዓለም የምግብ ፕሮግራም የኢትዮጵያ ዳይሬክተርና ተወካይ ዝላታን ሚሊስክ የማይቻል ምርጫ እየመረጥን ነው ብሏል በምንችለው ልክ ለበርካታ ስደተኞች ትርጉም ያለው መጠን የምግብ እርዳታ ለማቅረብ እየሞከርን ነው። ይሁን እንጂ ገንዘብ የማናገኝ ከሆነ እነዚህ ቅነሳዎች ሙሉ ለሙሉ የምግብ ስርጭቱ እንዲቆም የሚያደርግ ነው፣ አሁን እየረዳናቸው ያሉ እህቶችና ሕይወቶችን አደጋ ላይ የሚጥል ነው ሲሉ ገልጸዋል። ይህ የወደፊት አደጋ አይደለም፣ አሁን እየሆነ እንጂ። እያንዳንዱ የምግብ ቅነሳ ሕፃን ልጅ ረሃብ ላይ የጣለ ነው፣ እናት ምግብ እንድትዘል የሚያስገድድ ቤተሰብ ማፋፍ ላይ እንዲሆን የሚገፋፋ ነው ሲሉ ተጽዕኖን አብራርተዋል። የዓለም ምግብ ምራ ግብር በሚቀጥሉ ስድስት መንግስት ወራት የሰብዓዊ እርዳታ ተልዕኮ ለማስቀጠል በአስቸኳይ 230 ሚሊዮን ዶላር ያስፈልገኛልም ብሏል። አስቸኳይ ገንዘብ ካላገኘ ድርጅቱ በመጪዎቹ ወራት በኢትዮጵያ ለሚገኙ ሁሉም ስደተኞች ሙሉ ለሙሉ የምግብ እርዳታው እንደሚያቆም አስጠንቅቋል። ድርጅቱ ከፍተኛ የተመጣጠነ ምግብ እጥረት ለገጠማቸው ህጻናትና እናቶች የሚያቀርበው አልሚ ምግብ በአደገኛ ሁኔታ ላይ መመናመኑን ቢቢሲ ዘግቧል። ቬንዙዌላዊቷ ፖለቲከኛ ማርያና ኩሩና ማቻዶም የዘንድሮ የሰላም ኖቤል አሸናፊ የሆኑ የቬንዙዌላ ተቃዋሚ ፖለቲካ መሪ የሆኑት ማርያና ኮሪና ማቻዶም በሀገራቸው ዲሞክራሲያዊ መብቶችን በማቀንቀናቸውና አገራቸው ወደ ዲሞክራሲ ችግር እንድታደረግ በመታገላቸው የዚህ ዓመት የኖቤል ሽልማት ማሸነፋቸውን ኮሚቴው ይፋ አድርጓል። በ2025 የኖቤል የሰላም ሽልማት እየጨመረ በመጣው ጨለማ ውስጥ የዲሞክራሲ ነበልባልን ለምታስቀጥል ሴት መሰጠት ኮሚቴው ይፋ አድርጓል። አምባገነኖች ስልጣን ሲይዙ ተነስተው የሚገዳደሩ ልብ በሙሉ የነፃነት ጠበቃዎችን እውቅና መስጠት ይገባል ብሏል። ኮሚቴው ማሪያ ኮሪያ ማቻዶም ከቅርብ ጊዜ ወዲህ በላቲን አሜሪካ ካሉት እጅግ የተለዩ ተምሳሌቶች አንዷ በመሆን የኖቤል የሰላም ሽልማት መሸለሟን ገልጿል። ማቻዶ ዋናው የአንድነት ምሳሌ ሆና ቆይታለች ሲሉም የኮሚቴው ሰብሳቢ አክሎ ተናግረዋል። በዲሞክራሲያዊ ማዕከላዊነት ላይ የተቀመጠውን ይህ ነው በአነስ ማማም እንኳን በዚህ የበላይነት መመራት አለበት የሚል መርሆዎች ለመከላከል ያለን ፍላጎት ነው ብሏል። ዲሞክራሲ አደጋ ላይ በወደቀበት በዚህ ወቅት ይህን የጋራ አቋም መከላከል ከመቼውም ጊዜ በላይ አስፈላጊ ነው ብሏል። በቬንዙዌላ የተቃዋሚ ፓርቲ መሪ የሆኑት ማሪያ ኮሪና ማቻዶ ባለፈው ዓመት በተካሄደው ፕሬዚዳንታዊ ምርጫ እንዳይሳተፉ ተከልክሎ የነበረ ሲሆን ምርጫው በዓለም አቀፍ ደረጃ ነጻና ፍትሃዊ አይደለም በሚል ውድቅ ተደርጓል። ምንም እንኳን በምርጫው እንደሚያሸንፉት ትንበያዎች ቢያሳዩም እንዳይሳተፉበት በመደረጉ ፕሬዚዳንት ኒኮላስ ማዶሮ ለሶስተኛ ጊዜ አሸናፊ ሆኖ በስልጣን ላይ ቀጥለዋል። ከምርጫ ውጤት በኋላ በመላው ሀገሪቷ የተቃውሞ ሰልፎች የተካሄዱ ቢሆንም መንግስት ግን ሙሉ በሙሉ መቆጣጠርና ዝም ማሰኘት ችሏል። በማዶሮ በዓለ ሲመት ላይ በተዘጋጀው ሰልፍ ላይ ጥቂት ጊዜ የታዩት ማቻዶም ከዛ በኋላ ግን እስከ ዛሬ ድረስ ተደብቀው ይገኛሉ። ለአጭር ጊዜ በመንግስት የጸጥታ ኃይሎች በቁጥጥር ስር ውለው የነበሩት የተቃዋሚ ፖለቲካ መሪ ወዲያው ተለቀዋል። በቬኔዝዌላ ዲሞክራሲ አደጋ ላይ መውደቋን የተናገሩት የኖቤል ኮሚቴ ሰብሳቢ ማቻዶ ለነጻነትና ፍትሐዊ ምርጫ ከጠብ መንጃ ይልቅ በምርጫ ሳጥን ስልጣን እንዲያገኝ ከ20 ዓመት በፊት መታገል መጀመራቸውን ተናግረዋል። ተከክለውም ለነጻነት ስትሰራ ዓመታትን አሳልፋለች ተናግሯል። ኮሚቴው ለቬንዙዌላ ህዝባዊ ዲሞክራሲያዊ መብቶች በማስፈንና ፍትሐዊና ሰላማዊ ከአምባገነንነትና ወደ ዲሞክራሲ ለመሸጋገር ባደረገችው ትግል ማሪያ ኮሪና ማቻዶም የኖቤል ሰላም ሽልማት እንደሰጣት መግለጫው አስቀምጧል። ኮሚቴው ይህንን ውሳኔ ከመወሰኑ በፊት መላው ዓለም አቀፍ ማህበረሰብ ለአሜሪካው ፕሬዚዳንት ትራምፕ ይሰጠዋል ወይ የሚለው ጉዳይ አነጋጋሪ ሆኖ የነበረ ሲሆን ትራምፕ ሽልማቱ ከተሰጠ በኋላና መጽደቁ ከታወቀ በኋላ ግን እስካሁን ያሉት ነገር የለም። የእስራኤል መንግስት የተኩስ ማቆምና ታጋቾችንና እስረኞችን ወደ መፍታት የሚያምረውን የጋዛ ስምነት የመጀመሪያ ምዕራፍ አጽድቋል። የእስራኤል ጠቅላይ ሚኒስትር ቢናም ኒታናው አርብ ዕለት በኤክስ ገጻቸው ላይ መንግስት አሁን አሁን ሁሉንም ታጋቾች በህይወት ያሉትና የሞቱትን የሚፈቱበት ማዕቀፍ አጽድቋል ሲሉ ጽፈዋል። የእስራኤል ጦር 53 በመቶ ጋዛን ወደሚቆጣጠርበት መስመርም ይወጣል። ሐማስ በህይወት ያሉ ሀያ ታጋቾችን በ72 ሰዓታት ውስጥ መልቀቅ አለበት። በመቀጠልም የሞቱ የ28 ታጋቾችን አስክሬን መመለስ ይጠበቅበታል። እስራኤል በበኩሏ 250 የሚጠጉ ፍልስጤማውያን የእድሜ ልክ እስረኞችና ከጋዛ የተያዙ 1700 እስረኞችን እንደምትለቅ የፍልስጤን ምንጮች ለቢሲ ተናግረዋል። ቢቢሲ በዘገባ መቶች የሚቆጠሩ የእርዳታ መኪናዎች ምግብ መድኃኒትና ነዳጅ ይዘው ወደ ጋዛ መግባት ለሁለት ሚሊዮን ነዋሪዎች እንደሚያርሱ የመንግስታቱ ድርጅት ገልጿል ብሏል። አብዛኛው በድንኳን ወይም በፍርስራሾች ስር ተጠልሎ የሚገኙ ናቸው ተብሏል። እስራኤል በመጀመሪያዎቹ አምስት ቀናት ውስጥ በየቀኑ አራት መቶ እርዳታ መኪኖች ወደ ጋዛ እንዲገቡ ትፈቅዳለች። ቁጥሩም ከጊዜ ወደ ጊዜ እየጨመረ እንደሚሄድ የፊልስጤም ከፍተኛ ባለስልጣን ለቢቢሲ ተናግረዋል። በዩናይትድ ስቴትስ ጦር ስር የሚመራውና ወደ ሁለት መቶ የሚጠጉ ኃይሎችን የያዘ ቡድን የጋዛ የተኩስ አቁም ሁኔታን ይቆጣጠራል ሲሉ አንድ የዩናይትድ ስቴትስ ከፍተኛ ባለስልጣንም ተናግሯል። ኃይሉ ከግብፅ ከካታር፣ ከቱርክና ከተባበሩት ኤምሬቶች የተውጣጣ ወታደሮች እንደሚያካትም ታውቋል። ሚናቸው በጋዛ የተኩስ አቁም ስምምነት መቆጣጠር መከታተልና ምንም አይነት ጥሰቶች ወይም ወረራ አለመኖሩን ማረጋገጥ ነው ብለዋል ባለስልጣኑ። ሌላኛው የዩናይትድ ስቴትስ ከፍተኛ ባለስልጣን በኩላቸው በጋዛ የአሜሪካ ጦር እንደማይሰማራ ገልጾ የአሜሪካ ሚና የጋራ ቁጥጥር ማዕከል መፍጠር ነው። ይህም የሚሰማራው ሁለገብ ለገብ ኃይል ያዋህዳል ብለዋል። በተኩስ አቁሙ ስምምነት ቀጣይ ምዕራፍ ላይ ተጨባጭ ንግግሮች የሚጀመሩት የታጋቾች መፍታት ይጠናቀቅ ይሆናል ብሏል ቢቢሲ። ስምምነቱ በእስራኤል መንግስት የጸደቀው አርብ ረፋድ ላይ የአገሪቱ ካቢኔ ሰዓታት ስብሰባ ካደረገ በኋላ ነው። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።